በጦር ኃይል እንደ እስራኤል በኢኮኖሚ እንደ ሲንጋፖር በማኅበራዊ ሕይወት እንደ ዴንማርክና ስዊድን እንሆናለን የሚለው ህልም ወደ ቅዠት ከመቀየሩ አስቀድሞ በአዲስ አበባ የግዛት አንድነት ይናድ፣ በአስመራ ደግሞ በኢትዮጵያ ፍርስራሽ ላይ ልገንባ የሚሉ መንግስቶች ስልጣንን ተቆጣጠሩ። በራስ አቅም ከራስ ነባራዊ እውነት የተቀዳ ፖሊሲና ስትራቴጂ ወደ ጎን ተገፍቶ ኢትዮጵያ በሃይማኖትና በብሔር ግጭት ስትበሰብስ እኛ በወንዝ ዳር ዳሉ አበቦች ንፍካ እንደ ጸጋዬ ሬዳ ቀጠሎች እንደ ሶሪት ላባዮች በኢትዮጵያ ውድቀት ላይ ንዋብ የሚለው ዶክትሪን ባለፉት ሶስት አስርት ዓመታት ውስጥ ባይሳካም ኢትዮጵያን ግን ዋጋ ማስከፈሉ አልቀረም። ከኢትዮጵያ መንግስት ጋር የተኳረፉ የፖለቲካ ልዩነቶቻችንን በነፍጥ ቋንቋ እንፈታለን ባዮች ሁሉ የኤርትራ መንግስት ማስጠለሉ የሀገሪቱ የውስጥ ሰላምና ልዩነቶች በጠረጴዛ ዙሪያ ለመፍታት የሚደረገው ጥረት ላይ ሳንካ ሆኗልም። የአንድ ሀገር ልጆች ሰዎች የሀሳብ ልዩነቶቻቸውን በአፈሙዝ ላንቃዎች እንዲያርሙ ቀለብም ቀለሃም መስፈር ቋሚ የውጭ ግንኙነቱ አምድ ሆኖ ቆይቷልም። እርግጥ ኢትዮጵያ ይህ ነገር አንድ ቀን ይቆማል የሚል ሀሳብ ነበራት። ኢትዮጵያ ኤርትራ በኢትዮጵያ ሜጋ ፕሮጀክቶች ላይም ድርሻ ይኑራችሁ፣ ከመገዳደር እንደራደር፣ ድንበር ላይ ጠመንጃ ይዞ ከመገማሸር ወንበር ስበን እንደራደር የሚለው የኢትዮጵያ ሀሳብ ገዢ አላገኘም። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። በመልህቃችን የኢትዮጵያ መንግስት ትዕግስት ዳርቻ እንዳለው የውስጥ ሰላሙ በውጭ ኃይሎች እየተበጠበጠ እንደማይቀጥል ይፋ ማድረጉን በተመለከተ ቅኝት እያደረግን እንቆያለን። አብራችሁን ቆዩ። የኤርትራ መንግሥት ፍላጎት በአንድ በኩል ነፃ ሀገር በመሆን አልፎም ሉዓላዊነት የሚሰጠው ጥቅምና ምት እያጣጣመ በሌላ በኩል ደግሞ የኢትዮጵያ ፖለቲካ አካል መሆን ነው የሚፈልገው። የኤርትራ መንግሥት ሉዓላዊ ሀገር መሆን የሚጥለውን ኃላፊነት ወደ ጎን ብሎታል። በዚህ ምክንያትም የኤርትራ ባለሥልጣናት በተለይ ፕሬዝደንቱ በሁሉም የኢትዮጵያ ጉዳዮች ላይ አስተያየት ሰጪ ሆነው ከዚህ አልፎም ከኤርትራ መንግሥት ጋር ትስር ያላቸው ማኅበራዊ ገጾችና አክቲቪስቶች በኢትዮጵያ ውስጥ ጉዳይ ድርሻ እንዳላቸው ያምናሉ። በዚህ መነሾነት በኢትዮጵያ ውስጥ ጉዳይ በጠልቅ ተሳትፎ ያደርጋል። የኤርትራ መንግስት ተቃርኖ ነገ በኢትዮጵያ ስልጣን ብንይዝ አሰብን እናስመልሳለን ለሚሉትም አይ እኛ ከኢትዮጵያ ተገንጥለን ሀገርን እንመሰርታለን ለሚሉ ኃይሎች ጭምር ሞግዚት የመሆኑ ጉዳይ ነው። እርግጥ የዚህ ግብ አፍሪካ ቀንድ ላይ እንደ ሲንጋፖር ጠንካራ ኢኮኖሚን፣ እንደ እስራኤል ብርቱ ጦርንና እንደ ዴንማርክ ጠንካራ ማህበራዊ ህይወትን ለመገንባት ኢትዮጵያ መናድ ቋሚ ግብ ከማድረግ የተቀዳ ነው። የኤርትራ መንግስት ሰዎች ድንበር ከማይጋሩ ሶማሊያ። ከእስላማዊ ፍርድ ቤቶች አንስቶ አልሸባብን እስከ ማስታጠቅ የደረሱት በሌላ ሳይሆን ኢትዮጵያን ለማፍረስ ካላቸው ግብ አንጻር ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ሲሉ ተናግረዋል። ኢትዮጵያ በቀጠናው ሰላምን ኤክስፖርት ስታደርግ ነው የኖረችው። በተባበሩት መንግስታት ድርጅትን ከመመስረት አንስቶ እስከ አፍሪካ ህብረት መቀመጫነት ብሎም የምስራቅ አፍሪካ ሀገራት የልማት በይነ መንግስታትን ኢጋድ እውን እንዲሆን የታተረችው ለጋራ ሰላምና ደህንነት ኮሌክቲቭ ሴኪሪቲ ዋጋ የምትሰጥ በመርህና በድርድር የምታምን ሀገር በመሆኗ ነው። አልሸባብ በአፍሪካ ቀንድ ላይ አይኤስ በመካከለኛው ምስራቅ አይነት የግዛት ማስፋፋት ውስጥ ገብቶ ቀጠናውን ያላመሰው በኢትዮጵያ ብርቱ ክንድ ምክንያት ነው። ጠቅላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ ሱዳን ኃይሎች መካከል እርቅ እንዲመጣ አሸምግሏል። በሱዳን ተፋላሚ ኃይሎች ወደ ጠረጴዛው እንዲመጡ ረዥም ርቀትን ተጉዟል። ከኤርትራ ጋር የ20 ዓመታቱን ሰላም አልባ ጦርነት የለሽ ኖፒስ ኖዋር ዘመን እንዲያበቃም ሰርቷል። በዚህ ደፋር ውሳኔያቸው የሰላም ሎሬት ተብሏል። የሰላም ኖቤል ሽልማትን ተቀብሏል። ከሰላም አተርፋለሁ በትብብርና ባብሮነት በጋራ እናከብራለን የሚለው የኢትዮጵያ ጽኑ አቋምም ዛሬም እንደቀጠለ ነው። ኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስፋት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበሩ ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባሕር አክሰስ ጉዳይ አይቀሬ ስለሆነ፣ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡን። በኤርትራ በኩል ይህ የለም። በጋራ እናልማ የሚለው የኢትዮጵያ መንግስት ጩኸት ጆሮ ዳባ ልበስ ተብሏል። የሀገራቱን ግንኙነት ህጋዊ እናድርገው፣ በህጋዊ የንግድ ማዕቀፍ እንምረው ከሚለው ሀሳብ ይልቅ ኮንትሮባንድ ነው የሚያዋጣን በሚል የኢትዮጵያ ጥረት እንዲከሽፍ ተደርጓል። ይህ የቆየ የፕሬዝደንት ኢሳያስ መንገድ ነው። ዛሬም በሁለቱ ሀገራት ግንኙነት መስመር ሆኖ እንዲቀጥል የሚፈለገውም በኢትዮጵያ ፍርስራሽ ላይ የሚገነባ የውብ ሀገር ሀሳብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የህገ ወጥ የሰዎች ዝውውር ሀሰተኛ የገንዘብ ህትመትና የህገ ወጥ የኋላ አገልግሎት ኢትዮጵያን ለማጥቃት የተመረጡ መንገዶች ናቸው ሲሉ በቅርቡ ተናግረዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህ የፕሬዝደንት ኢሳያስ ዶክትሪን ውጤት ነው ሲሉ ይገልጹታል። ይህ ዶክትሪን የኤርትራ ራሷን በራሱ የምታስተዳደር አገር ሆነ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ መከፋፈልና አለመረጋጋት ላይ የተመሰረተ ነው ሲሉ ያብራሩታል ከዚህ ባሻገር በዚህ ሀሳብ መሰረት ኤርትራ በኢትዮጵያ ላይ የተንተራሰች የኢትዮጵያን ጉዳይ የጋራ የኤርትራ ጉዳይ ግን የኤርትራ ብቻ እንዲሆን ታስቦ የተሰራ ነው። በአጭሩ ኤርትራ የኢትዮጵያ ተቀጽል አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው ሲሉ ይገልጹታል። የኤርትራ መንግስት የሚያምነው ኤርትራ በኢትዮጵያ ኢኮኖሚ ላይ ድርሻ እንዳለው ነው። ይህም ኤርትራ የግላችን ኢትዮጵያ ግን የጋራችን ናት ከሚል አስተሳሰብ የተቀዳ ነው። ይህ እውነት የሁለቱ ሀገራት ግንኙነትን ሲወስን አልፎም የግጭት ታሪክ አካል መገለጫ ነው። ሕገወጥ ድርጊቶች፣ የሕግ ጥሰቶችና በዝባዥ የንግድ ሥርዓቶች ከ1990 ጦርነት በፊት የነበሩ ልምዶች ነበሩ። ይህን እውነታ ዛሬም ለመድገም እየተሞከረ ነው። ከሰላምና ከሰላም ብቻ ተርፋለሁ ብላ እየሰራች ያለች ኢትዮጵያ የራሷ የሆነውን የባህር በር ያላግባብ ተወስዶባት እንኳን ኃይል አለኝ የባህር በሩን በኃይል መልሰዋለሁ የሚል አቋም የላትም። ዛሬም የኢትዮጵያ እጆች የሰላም የዘንባባ ዝንጣፊን የሚወዘውዙ ናቸው። ይህ የኢትዮጵያ መንግስት የታወቀ ዶክትሪን ነው። በኤርትራ በኩል ይህ በተቃራኒው ይሰላል። ባለፉት ሰባት ዓመታት እንኳ በኢትዮጵያ የህዳሴ ግድብ ተጠናቆ ሲመረቅ የጋዝ ፕሮጀክት ሰልፍ ይፋ ሲደረግ የኒውክሌር ኃይል ግንባታ ፕሮጀክት አህዱ ሲባል የማዳበሪያ ማምረቻ ግንባታ መሰረት ድንጋይ ሲጣል፣ በኤርትራ ደግሞ የጦር አውረዳ ታሞ ሲመታን የሰነበተው። በቀድሞ የትግራይ ክልል ርዕሰ መስተዳድር አቶ ገብሩ አስራት ገለጻ መሰረት ኢትዮጵያ በኤርትራ መንግስት ላይ ህጋ የሆነ ራስን የመከላከል እርምጃ መውሰድ የሚያስችላት ወንጀሎች ሁሉ ተፈጽመውባታል ይላሉ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህንኑ ያረጋግጣሉ። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት ፈጽማለች የሚሉት ሚኒስትሩ የኤርትራ መንግስት በመንግስት ላይ መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ መሆኑን ይጠቅሳሉ። በርካታ የአፍሪካ ቀንድ ተንታኞች እንደሚያስረግጡት የኤርትራ መንግስት አሸባሪ ድርጅቶችን የሚረዳው ኢትዮጵያን በማመሱ ፕሮጀክት ይረዱኛል በሚል ነው። ይህ ብቻ አይደለም። ዛሬ በኢትዮጵያ ውስጥ ያሉ የትጥቅ ትግሎች በኤርትራ መንግስት ይዘወራሉ። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት ናቸው ሲሉ ይገልጹታል። ሆኖም መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበ ያስረዳሉ። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ህጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ የመንግስትን አቋም ያሳወቁት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህንን የአጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበትም ያሳስባሉ። ኢትዮጵያ መንግስት በዚህ ፖሊሲ የሚጸናው እስከሚችለው ድረስ ብቻ ነው ሲሉ አስረድቷል። ዶክተር ጌዲዮን የቀጠለው የኤርትራ ጠባጫርነትና ትንኮሳ ከዚህ በላይ መታቀብን ይበልጥ አስቸጋሪ አድርጎታል ሲሉ ገልጸዋል። ሌላው ችግር የኤርትራ መንግሥት በኢትዮጵያ ላይ ጦር ላነሱ ኃይሎች ሁሉ መጠለያና ድጋፍ ሰጪ መሆኑ ነው። ታጣቂዎችን መርዳት፣ መደገፍ፣ ማስታጠቅ የመሳሰሉ የኤርትራ መንግሥት ድርጊቶች ለሰላም የሚደረገውን ትግል ላይ ሳንካ ሆኖ ነው። ሌላው ግንዛቤ ውስጥ ልናስገባው የሚገባን ጉዳይ የኢሳይያስ ዶክትሪን ነው። ይህ ዶክትሪን ላለፉት 30 ዓመታት ሲተገበር የቆየ ነው። እንደ ዶክትሪኑ የኤርትራ ሀገረ መንግሥት ጽናት በኢትዮጵያ ውድቀት ላይ የተመሠረተ ነው ይላል። የኤርትራ ደህንነት በኢትዮጵያ ቀውስ ላይ የተንተራሰ መሆኑን ይገልጻል። ኢትዮጵያ የባህር በርን ያክል መተንፈሻ የህልውና ካስማ በሴራ ያጣችበት መንገድ ለየትኛውም ሀገር ወዳድ ኢትዮጵያዊ የሚዋጥለት የሚቀበለውም አይደለም። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የባህር በር ማግኘት ለኢትዮጵያ ከልማት ጥያቄ በላይ ነው፣ የባህር በር የህልውና ጉዳይ ነው ይላሉ። ዶክተር ጌዲዮን የባህር በር ለኢትዮጵያን የህልውና ጉዳይ መሆኑን እንዲሁም ከ130 ሚሊዮን በላይ የሚሆነው የአገሪቱ ህዝብ ዘላቂና ደህንነቱ የተረጋገጠ ባህር እንደሚያስፈልገውም ያስረግጣል። ከኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች፣ ዲሞግራፊያዊ እውነታዎችና ታሪካዊ ሁኔታዎች የተነሳ መንግስት የሚያነሳው የባህር በር ፍላጎት ፍትሐዊ፣ ምክንያታዊና ቅቡልነት ያለው እንደሆነም አስምረውበታል። ዶክተር ጌዲዮን በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈታ የሚ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠናዊና የኢኮኖሚያዊ ውህደት በመፍጠር ነው ሲሉ ይናገራሉ። የኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር የማግኘት ፍላጎትም በዚህ አካሄድ መፍትሄ እንደሚያገኝም አስረድተዋል። For most of the current generation of Ethiopians, Eritrean statehood is a given. የአሁኑ ኢትዮጵያ ትውልድ የኤርትራን ሉዓላዊነትና ነፃ ሀገርነትን ይቀበላል። ኢህአዴግ መሩ መንግሥትም ይህ እንዲሆን ሰርቷል። ነገር ግን አብዛኞቹ የኤርትራን የሀገርነት ጥያቄን የሚቀበሉ ወገኖች ኢትዮጵያ ከቀይ ባሕር መገለሏ ፍትሐዊ ያልሆነና ተቀባይነት የሌለው እንደሆነ በጽኑ ያምናል። በ1985 ላይ ኢትዮጵያን የባሕር በር አልባ ያደረገው ውሳኔ ዛሬ ኢትዮጵያን የኢኮኖሚና የደህንነት ስጋት የተጋረጠባት ሀገር እንድትሆን አድርጓታል። ይህ የኢትዮጵያ ሕጋዊና ፍትሐዊ በሰጥቶ መቀበል መርህ ላይ በድርድር የጋራ ተጠቃሚነት መሠረትን ያደረገ እንደሆነ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አስረግጠዋል። የኤርትራ መንግስት በኢትዮጵያ ሞት ትንሣኤን፣ በኢትዮጵያ ሀገራዊ መፍረስ ላይ የኤርትራን ሀገረ መንግሥት መገንባት ያስባል። ባለፉት ሦስት አስርት ዓመታት የታየው እውነትም ይሄ ነው። በኢትዮጵያ የትኛውም የታጠቀ ኃይል ድጋፍም መጠለይም የሚያገኘው ከኤርትራ መሆኑ ታይቷል። የኤርትራ መንግሥት በአፍሪካ በግዞት ውስጥን የሚባለውን ሕዝብ ሕይወት ከመለወጥ ይልቅ ተንታኞች ፕሬዝደንት ኢሳያስ ያን ሥራ ወዳድና ጠንካራውን የኤርትራ ህዝብ ኑሮውን አልቀየሩለትም ይላሉ ሐሳብ ህዝቡን ወታደር ኤርትራንም የወታደር ካምፕ ማድረግ እንደሆነ የፖለቲካ ሊቃኑ ይመሰክራሉ። ይህ ዶክትሪን ምንጩ ከጋራ ልማት ይልቅ አጥፍቶ መቆምን፣ ከድርድር ይልቅ ጦርን ልሳን የማድረግ እውነታ ነው። አሁን በኢትዮጵያ ያሉ የትጥቅ እንቅስቃሴዎች በድርድርና ውይይት እንዳይፈቱ እያደረገ ያለው የኤርትራ መንግስት ነው። ከኢትዮጵያ ባሻገር በቀጠና ያሉ ድንበር የማይጋራትን ሶማሊያ ድረስ ገብቶ አልሸባብን የመሰሉ የሽብር ቡድኖችን ድጋፍ ሲያደርግ የቆየውም ኢትዮጵያን እጎዳለው በማለት ነው። የኢሳያስ መንግስት ከአንድ ሀገር ውጪ ከሁሉም ጎረቤቶቹ ጋር ጦርነቱ ጦርነት ውስጥ ገብቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሱዳንን ግጭት በሰላም ለመፍታት ከግጭቱ መነሻ ጀምረው ጥረት ሲያደርጉ፣ ፕሬዝደንት ኢሳያስ ግን ጦራቸውን ልከው ውጊያ ውስጥ ናቸው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንዳሉት የኢትዮጵያ ትዕግስት ዳርቻ አለው። የተከበራችሁ ተመልካቾቻችን የዛሬ ኢትዮ መልሕቅ ዝግጅታችን እዚህ ላይ አብቅቷል። በተከታይ የኢትዮ መልሕቅ ዝግጅቶቻችን ላይ በባህር በር፣ በብሔራዊ ጥቅም፣ በሕብረ ብሔራዊ አንድነትና በሀገራዊ ሁለንተናዊ እድገትና በቀጠናዊ ወቅታዊ ጉዳዮች ሊያተኮሩ መሰናዶችን ወደ እናንተ እናቀርባለን። በያላችሁበት ሰናይ ጊዜን በመመኘት የዛሬ ዝግጅታችንን እዚህ ላይ ቋጨን።